ሰላም ሰላም፣ እንዴት ናችሁ? በያላችሁ በጥሉ ነገር ሰላም ነው። አሸይና አሸይና እንዲላች ሞኝላች አለም በዚህች ስጥ ጎም ብሎ ማደች ላይክና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮልፌ አሁን ሰግናችሁ አለ። ዛሬ ሚዛናችን ይዞላችሁ የመጣ ነው እንግዲህ እግረኛ ሚዳ ላይ እንግዲህ አሁን የቆረበን ጋዜጠኛ ሶፎኒያስ ዋሲሁን ጉዳይ ነው። እንግዲህ እግረኛ ሚዲያ እንደ ብዙዎች ኢትዮጵያ ውስጥ እንዳሉ የሚዲያ ሰዎች ወደ ሬሳ ሳጥን ሻጭነት እየተቀየረ ይመስላል። በሰዎች ሞትና ሕመም እንግልትና ስቃይ ላይ ዶላር ለመስራት ገንዘብ ለማስረት ዩቲብ ላይ ለመሸቀል ብዙ እየተራራጠ እያየሁት ነው። በጣም የሚያሳፈር ነው። ከዚህ በፊት ገንዘብን ተዘረፍኩ ብሎ የመጡ እንግዳ እንዴት እንዳንጓጠጣቸው አይታችኋል። በቶራንትና ሁለቱ ደግሞ እንደምታውቁት እንግዲህ ጋዜጠኛ ዋሲሆን ጋዜጠኛ ሶፈንያስ ዋሲሆንን እንዴት እንዳንጓጠጣው አይታችሁታል። የቤት እመቤት ነኝ ብልሃል፣ ቆንጆ ነኝ ብልሃል። ጎረሰዳውን እንዲህ አለ ጋጥ ወጣቱን ይህ ልጅ ገና እያገገመ ያለ ልጅ ነው። ገና ከጸበል መጥቶ ደና ነው እግዚአብሔር ይመስገን ደና ነኝ እያለ እንኳን መልሶ ራስን ወደ ማጥፋት እየሄደ ነው። ፈጽሞ አልተሻለው፣ ፈጽሞ አልዳነም። ገና እየተጨረጨረ ያለ ሰው ነው። ቤንዝል እሳት ላይ ቤንዝል ምጣር ከፈከፉ ምን አይነት ኮርሳሞች ናቸው? ምን አይነት ኮርሳሞች ናቸው? ጓደኞች ስላለሆላቸው ኮ ኮ እንናፍቆት ጓደኞች ጋዜጠኞቹ በራሳቸውም በከፍተኛ ደረጃ ስላደጉ ሙቆኝነት ይዞ ነው ያበድከው አይነት ጥያቄ ጋ ወጣቱን ኮርስ እኮ ልክ አለ፣ ሁላችንም እኮ አለን ሆድ የአንዳንዶቻችሁ ኮርስ ግን እንደው የራሽን ካርታ ኮ ሊበልጥ ትንሽ ነው የቀረ። ባለ ሶስት መኝታ ኮርስ አላቸው እንዴ ምትበሉት ከአንድ እንጀራ በሰው ሞት ላይ በሰው ህመም ላይ በሰው ስቃይ ላይ ገንዘብ ለመስራት መኪና ለመቀየር ቤት ለመስራት አቱራራጡ አይባልም እኮ ነውር እኮ ነው አሉባልታ ነው ጋዜጠኝነት ነው የያዛችሁት ወይ የጆበና ቡና ያዝና ጆበና እያንቋረር ቡና እየቆዳ በረካ አቦል እያልክ ሃሜት ከሆነ ሃሜቱ ይሁን አንዳንድ ወሬ እንደሰማት ከሆነ አለ አንዳንድ ወሬ እንደሰማት ከሆነ ጓደኞቻችሁ ስላለፈላ ጓደኞቹ ስላለፈላቸው አንተ በሙቀኝነት ጋጠወጥ አንዳንድ ሰ ጭንቁላት ነው ጭንቁላት ላይ ጭንቁላት ኮርስ ውስጥ ይሆናል እንዴ አይባልም እኮ አይባልም ጋዜጠኝነት እኮ የተከበረ ሙያ ይህን ያህል ወርዶ ዞቅጦ መገኘት በጣም ያሳፍራል ያሳፍራል እና ቆንጆ ነኝ ብለሃል ለራስን አሁን ሰው ቆንጆ ነኝ ይላል እሺ ሰው ዋት አይነ ከሌ እንትን ሜሴጅ ተላለ ከው ምናምን ወዚያተ ወዚ ጎብተ ፌስቡክ አካውንት ቆርቶ የተለያየ አካውንት ዩቱብ አካውንቶች ኢንስታግራም የንግድ ባንክ ድረገጽ እንትኑ ሀክ እንደተደረገ አታቅም እንዴ ቢሊዮኖች ተዘርፎ ያውቃል እኮ ሌሎች ባንኮች እኮ ተዘርፎ ያውቃል እኮ እንኳን የጉለሰብ አካውንት ፌስቡክ ዩትዩብ ቲክቶክ ቀርቶ ትልልቅ ተቋማት ሳይበር ደህንነታቸው ተሰብሮ ይገባል ዝም ብላችሁ ጋዜጠኝነት ቦታ ለምዶ በሆገሉ በሆነ እየተሰባሰባቸው ትመጡበት አላቸው የተማረውን ትልቅ ቦታ ላይ የነበረውን ሰው የወደቀ ዛፍ መጥረቢያ ይበዛበታል

እንደዚህ ሙሉ በሙሉ ያላገገመ ያልተረጋጋ አንዴ ደህና ነኝ እያለ አንዴ ራሱን ለመጉዳት የሚሄድ ምስኪን ችግሮች ውስጥ ያለ ሰው ለማገዝ ነው እንጂ ወደ ዩቲዩብ ተይዞ አይመጣም። እናንተ ኮርሳሞች እስቲ ከእዩሃ ሚዲያ ተማሩ። ለሰው ያለ አዘኔታ እዩሃ ሚዲያን እስ ተመልከቱ። ሮህራ ኃይሉ የልጁ ነው። ሮህራ እዩ ለሚያቀርባቸው እንግዶች ያለ ስስት አብሮ ያለቅሳል፣ አብሮ ያዝናል፣ አብሮ ይታመማል። አንዳንድ ጉዳዮችን አንዳንድ ኬዞች ለወር ሊያጣራ ይችላል። ሁለት ወር የሚያጣራው ጉዳይ አለ። በመረጃ በማስረጃ ተረጋጉ። እንዴ ረሃብ አይነት አለ እኮ ጠኔም አይነት አለ። የአንዳንደቻችን እንዴት ነው? አጦል ውሎ ሊደፋችን እና እኔ እግረኛ ቪዳ ሀሳቡም አልገባኝ። አንዳንደች ላይ በጣም ጀግና ጀግና ለመጫወት ይሞክራል እና ይሄ ልጅ አተረጋጋም። እንዲጻፈ እንዲተናገረ እንዲምናምን ትኩስ ፋታ ስጡት፣ ውስቲ ፋታ ስጡት። በእርግጥ መኪና ለመቆየር አስበ ሊሆን ይችላል። በእርግጥ የጀመርከ ፎቅ ሊኖር ይችላል። ግን በእኔ መታመም በእኔ አይምሮ መቃወስ በእኔ መሞት በኮሌ በሱ መሞት በሷ መሞት በሆነ ሰው ሞትና እልቂትን አይደለማ፣ አይደለማ። ፎቁ እኮ ሊያልቅ ይችላል ግድ ነው። ሴራሚክም፣ ሲሚንቶም፣ ምናምን እምነበረድ፣ አልሙኒየም ሊጠይቃቸው ይችላል። ግን ቶሮጋጉ፣ በዛ መልኩ አይደለም በሰሞት ላይ አይደለም። ታዲያ ይሄ ልጅ ራሱን ሊያጠፋ ነበረ፣ ሰሞኑን ሰው ከፈጣሪ ጋር ተረባርበ አዳኑ። ተዋል መረጃ አለ። ሰምታል እንዲሁ ብለህ ነበር። እንዲ ጸያፍ ንግግር እንዲ ኢትዮጵያ ውስጥ ልንገራች፣ ብታምኑ ባታምኑ፣ ሰክራችሁ ቢያገኛችሁ የሚዲያ ሰዎች ያን ኢንተርቪው ያደረጓቸዋል። ምንም ችግር የለም። ሰክሯል፣ ታሟል፣ ተጨንቃል። ምንም ለምን እንትን አሁን አንድ የሆነ ፌመስ ሰው ሊሞት እያጣጣረ ቢያገኝ አንድ ዩቲበር ኢትዮጵያስ፣ አይምሩ እንዴት ነው? ሞት ወደ ሞት ስትሄድ ምን ተሰማህ? እንዴት ስታጣጥር ምኑ ጋር እየወገሃለው? ስለ መንግስተ ሰማይ ስለ ሲኦል ምን ታስባለህ? ሊሉ ይችላል። ለምን? ኮርሳቸው ከአፍሪካ የሰፋ ሆድ ነው ያላቸው። ጊዜ እኮ አለው። ምን ችግር አለ? የት ሄድ ይባል

በኋላ ደግሞ መልሳቸው ሆይ ሆይ ብላቸ እንዳለ የቴሌቪዥን ጣቢያ ሰልፍ ያዝ ሰልፍ ቲጂ አገልግል ቲጂ አገልግል ቋጥራ ትመጣለች። ያኔ ቋጠሮችን እየተቆለለ ክሩ ይበላል፣ ኤዲቶር ይበላል፣ ዳይሬክተር ይበላል። እንዳለ ዛሬ ስመረረኛ ምናደርገን እና በጣም ትጅ አገልግል ያው ስትመጪ ትላለች። እሷን በቂቢያ ጣፍጣ ምን ብላ ያን አገልግል ይዛላቸው ትመጣለች። ጋዜጠኛዋም፣ ካሜራማኑም፣ ኤዲቶሩም የሚዲያ ሰው በሙሉ እዛ ያን ሲውጥ፣ እሷ ደግሞ ሰው እንዲህ ከወደደኝማ ሆቴል ብከፍትና እንትን ብል በማስመረቂያ ቀን ብቻ እዳውን በሙሉ ዘግቼ ቁጭላለ አለ። ከዛ እሷ ያን ሁሉ በሬ ገዝታ ያን ሁሉ ድግስ ደግሳ እህንሳ ስትል ማንም የለም። እና ጤናማውን ሰው ተስወብዳላችሁ። እዚያ አጎር ላይ እንኳን የታመመን እንኳን ችጉር ላይ ያለውን ቆርተው ጤነኛውን ሰው በሽተኛ ታደርጋላቸው። አደገኞች ናቸው። ምህረት የላቸው፣ ምህረት የላቸውም። በማንም ሰው ሞት ላይ ገንዘብ ከመስራት ከርስ ከመሙላት ወደኋላ የምትሉ አይደላችሁም። አረመኔዎች ናቸው። እና እግረኛው ሜዳ ደግሞ ከሁለት ለት ከርሱ እንደ ራሽያ ካርታ፣ ራሽያ ካርታ ያው አሁንም እኮ መንበርቆቁን አልተውም መሬት እየተቆለለ ነው እና እንደ ራሽያ ካርታ እየተንበረቀቀ ያላችሁ ሆድ እንዴት አድርጋችሁ እንደምትመልሱት ምን ያለቅ። አንዳንድ ጋዜጠኛ ነን ባያቸው በህገ ልቦና በተለምዶ ምትንቀሳቀሱ በድመ ነፍስ የምትንቀሳቀሱ ጋዜጠኛ ነን ባያች ልካችሁ ነወቅ። ይሄ ልጅ ካለበት ጫና ላይ ሌላ የሚዲያ ጫና እንዲመጣበት አድርጎ ኖገ ጋዜጠኛ ሶፈንያስ ዋ ሲሆን ራሱን ጎድቶ ቢገኝ ማንም ይጠየቅ ማንም ልጆች ስነ ልቦና ችግር ላይ ነው ያለው። እርዳታ ይፈልጋል፣ እገዛ ይፈልጋል። ሁሉም እያዋከበው ነው። ያም ወደዚህ ጎትታል፣ ያም ወደ ጊዜ ይህ ቁሸሸ። የደም ገንዘብ ነው። የዩቲውብ ገንዘብ የደም ገንዘብ አብዛኛው እስከ አንገቱ ተነክረው የሚበላ ገንዘብ ነው። እኔ ግን አንሶ ስክራ ያገኝ እውነት እንደዚህ የደበራቸው እንዳታዩ በእናታቸው በረሃብ ቁጡኝ። ይሰለቻል አንዳንድ ነገር እውነት